ሰላም አለይኩም እንዴት ናችሁ? ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ብያላችሁበት በሰላማችሁ ብዝዝት ይበል። አገራችንን አላህ ሰላም ያደርግልን። ዛሬ እንግዲህ ቀኑ ማክሰኞ ነው፣ ሴምቴምበር 30 2025። በዛሬ በማክሰኞ የቀኑ ውሎ የወርቅን ዋጋ ይዤላችሁ ብቅ ብያለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ይህንን ቪዲዮ ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ መጣሁበት አልፋለሁ። ዛሬ በአሜሪካን 1 ግራም 21 ካራንት ባህሪን 108 ዶላር እየተሸጠ ይገኛል። እንዲሁም ካናዳ ላይ 1 ግራም 21 ካራ ባህሪን 150 ዶላር እየተሸጠ ይገኛል ማለት ነው። ጀርመን 1 ግራም 21 ካራንት ባህሪን 92 ዩሮ እየተሸጠ ይገኛል ማለት ነው። በዛሬ በማክሰኞ የቀን ውሎ ማለት ነው። ውድ ቤተሰቦች እንዲሁም ኮይት 1 ግራም 21 ካራንት ባህሪን 33 ዲናር እየተሸጠ ይገኛል ማለት ነው። በጆርዳን 1 ግራም 21 ካራንት ባህሪን 76 ዲናር በመሸጥ ላይ ይገኛል። ውዶችዬ እንግዲህ የወርቅ ዋጋ ዛሬ በጣም ጨምሯል ማለት ነው። ኳተር 1 ግራም 21 ካራንት ባህሪን የግራሙና የመስነ እያው ሦስት መቶ ሰማኒያ ዘጠኝ ሪያል እየተሸጠ ይገኛል። ከደሪባ እና ከመስንኤያ ጋር 445 ሪያል እየተሸጠ ይገኛል ማለት ነው። ይሄ እንግዲህ የዛሬ የቀን ውሎ ነው ማለት ነው። በመቀጠል ዱባይ አንድ ግራም 24 ካራንት ወርቅ 450 ድርሃም እየተሸጠ ይገኛል። 22ቱ ካራንት 412 ሪያል እየተሸጠ ይገኛል ማለት ነው። 21 ካራንት 393 ድርሃም በመሸጥ ላይ ይገኛል። 18 ካራንት 337 ድርሃም በመሸጥ ላይ ይገኛል ማለት ነው። ውድ ቤተሰቦቼ 22 ካራንት እናንተ መሸጥ ብትገዙ መሸጥ ብትፈልጉ የተጠቀማችሁበትን በ407 ድርሃም ይገዟችኋል 1 21 ካራንት 388 ድርሃም ይገዟቸዋል ማለት ነው። 18ቱን ካራንት በ332 ድርሃም ይገዟችኋል። አዲሱን መግዛት ከፈለጋችሁ 22ቱን ካራንት በ482 ድርሃም ይሸጡላችኋል ማለት ነው። ሀባይ እንዲሁም እናንተ 21ቱን መግዛት ብትፈልጉ በ464 ድርሃም ይሸጡላችኋል። አዲሱን 18ቱን ካራንት በ452 ድርሃም ይሸጡላችኋል ማለት ነው። ውድ ቤተሰቦች እንግዲህ ይሄ የነገርኳችሁ ከደሪባ ጋር ያለው ነው ማለት ነው ሙሉ ዋጋው። በመቀጠል እንግዲህ ሀባይብ ዛሬ በጅዳ አንድ ግራም ሀያ አራት ካራንት ወርቅ አራት መቶ ስልሳ ሪያል እየተሸጠ ይገኛል። ሀያ ሁለቱ ካራንት አራት መቶ ሀያ ሶስት ሪያል እየተሸጠ ይገኛል ማለት ነው። ሀያ አንዱ ካራንት አራት መቶ አምስት ሪያል እየተሸጠ ይገኛል። ይሄ ከመስነያና የግራሙ ሂሳብ ብቻ ነው ማለት ነው። አስራ ስምንቱ ካራንት ሶስት መቶ አርባ ስድስት ሪያል እየተሸጠ ይገኛል ማለት ነው። ከደሪባና ከመስነያ ጋር ሙሉ ያጠቃለለ ሀያ ሁለቱን ካራንት እናንተ መሸጥ ብትፈልጉ በአራት መቶ አስራ ስድስት ሪያል ይገዟችኋል። ሀያ አንዱን ካራንት በአራት መቶ ዘጠና አምስት ሪያል ይገዟችኋል ማለት ነው። 18ቱን ካራት በ339 ሪያል ይገዟችኋል መሸጥ ብትፈልጉ ማለት ነው። እናንተ አዲሱን መግዛት ብትፈልጉ 22ቱን ካራት በ496 ርያል ትገዛላችሁ ማለት ነው። አዲሱን 21ቱን ካራት በ475 ሪያል ትገዛላችሁ። አዲሱን 18ቱን ካራት በ462 ሪያል ትገዛላችሁ ማለት ነው ውድ ቤተሰቦች ይሄ እንግዲህ ከደሪባ ከመስነያ ከመሀሉ ጋር በአንድ ያጠቃለለ ነው ማለት ነው ወርቅ በጣም ጨምሯል ሀቂቃ ማለት ነው ስለዚህ ምንጊዜም እንደምላችሁ እጃችሁ ላይ ወርቅ እንገዛለን ብላችሁ እየተጠባበቃችሁ ገንዘብ ካላችሁ ባለው ዋጋ ግዙ ነው የምላችሁ ውድ ቤተሰቦች ሪያድ አንድ ግራም ሀያ አንድ ካራንት ባህሬን በዛሬ በማክሰኞ የቀን ውሎ 470 ሪያል እየተሸጠ ይገኛል። 18 ካራንት 413 ሪያል በመሸጥ ላይ ይገኛል ማለት ነው። 24 ካራንት 528 ሪያል እየተሸጠ ይገኛል። 22 ካራንት 490 ሪያል በመሸጥ ላይ ይገኛል ማለት ነው። በሪያድ ከተማ ደማም አንድ ግራም 21 ካራንት ባህሪን 400 ስልሳ ዘጠኝ ሪያል እየተሸጠ ይገኛል። ተቦ ካንዲ ግራም ሀያ አንድ ካራንት ባህሬን አራት መቶ ስልሳ አምስት ሪያል በመሸጥ ላይ ይገኛል ማለት ነው። ወርቅ ወዴ ላይ እየወጣ ነው ማለት ነው። ሀባይ ሀይላንድ ግራም ሀያ አንድ ካራንት ባህሬን አራት መቶ ሰባ ሶስት ሪያል እየተሸጠ ይገኛል። እንግዲህ የዛሬ የወርቅ ዋጋ ማለት ነው ይሄንን ይመስላል። በጂዛን አንድ ግራም ሀያ አንድ ካራንት ባህሬን 470 ሪያል እየተሸጠ ይገኛል ማለት ነው። እንግዲህ ይዛ ምን ያክል እንደሆነ አይታችኋል። ካሁን በፊት አብሃ አንድ ግራም 21 ካራንት ባህሪን 465 ሪያል እየተሸጠ ይገኛል። ከሚስ 1 ግራም 21 ካራ ባህሪን 466 ሪያል እየተሸጠ ይገኛል ማለት ነው። መካ 1 ግራም 21 ካራንት ባህሪን 463 ሪያል እየተሸጠ ይገኛል። እንዲሁም ጧይፍ 1 ግራም 21 ካራንት ባህሪን 472 ሪያል እየተሸጠ ይገኛል ማለት ነው። በመዲና 1 ግራም 21 ካራንት ባህሪን 479 ሪያል እየተሸጠ ይገኛል። የዛሬ የማክሰኞ የቀን የቀኑሮ ይህንን ይመስላል ማለት ነው። ያልነገርኳችሁ ካለ እንግዲህ በስተት ረስቼ ሊሆን ይችላል። ለምታበረታቱኝ እጅግ አድርጌ አመሰግናለሁኝ። ወርቅ በጣም ጨምሯል ማለት ነው። ይችን ሁለት ቀን እንግዲህ ከትላንት ወደ መሰለኝ ቪዲዮ የሰራሁት ትላንትና አልሰራሁም። ባለፈ የሶስት የሁለት የሶስት ሪያል ልዩነት ነበረ፣ ቀንሶ ነበረ። ዛሬ ደግሞ በጣም ወጥቷል ማለት ነው። እንግዲህ ወርቅና ሐዋላ እንደዚሁ ነው፣ ይወጣል፣ ይወርዳል። ምን ሆኑ የማታውቁት ባለው መግዛት ነው ማለት ነው፣ ውድ ቤተሰቦች።